ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው። እኔ ጋር ሁሉ ሰላም፣ ፈጣሪ ይመስገን። እንግዲህ ከባለፈው የቀጠለውን እንግዲህ ቪዲዮ እንግዲህ አሁን ደግሞ ቀጥያለሁ ማለት ነው። እንግዲህ በባለፈው እንግዲህ ስለ ኢንተርኮንቲኔንታል ባላስቲክ ሚሳይሎችን በሚመለከት ስለ ኢንተርኮንቲኔንታል ባላስቲክ ሚሳይል ወይ ደግሞ ስለ አህጉር አቋራጭ ባላስቲክ ሚሳይል ምንነትና እንዴት እንደሚሰራ ስቴፖችን ወዘተ የተወሰነ መረጃዎችን አጋርቻችሁ የመጀመሪያው ቪዲዮን ማጠናቀቂያ ይታወቃል። ዛሬ ደግሞ እነዚህ ሚሳይሎች እንዴት ነው ኢላማቸውን የሚለዩት? ሃው ኢንተርኮንቲኔንታል ባላስቲክ ሚሳይል አይደንቲፋይድ ኢትስ ታርጌትስ የሚለውን በዚህ ዙሪያ ላይ መረጃዎችን አካፍላቸዋለሁ ማለት ነው። ኢንተርኮንቲኔንታል ባላስቲክ ሚሳይልስ አይደንቲፋይስ ኤንድ ሪችስ ኢትስ ታርጌት ዩዚንግ ኮምቢኔሽን ኦፍ አ ዲፍረንስ ጋይዳንስ ሲስተም ሜንሊ ዱሪንግ ሚድ ኮርስ ኤንድ ሪኢንትሪ ፌዝ። እንግዲህ ኢንተርኮ የአህጉር አቋራጭ ባላስቲክ ሚሳይሎች እንግዲህ ከእንትናቸው ታርጌታቸው ጋር ለመድረስና ታርጌታቸውን ለመምታት እንግዲህ በተለይ እንግዲህ በስፔስ ላይ በሚኖራቸው ስፔስ ስቴጅና ሪኢንትሪ ስቴጅ ወይ ደግሞ ወደ መሬት ከባቢ አየር ተመልሶ የመግባት ፌዝ ላይ የሚጠቀሟቸው የተቀናጁ ምኖች አሉ የምሪት ስርዓቶች አሉ ማለት ነው። እነዚህ ምን ምን ናቸው የሚለውን ነው አሁን የምናየው። የመጀመሪያው እንግዲህ የምናየው የኢነርሻል ጋይዳንስ ሲስተም የምንለው ነው ማለት ነው። ይሄ ኢነርሻል ጋይዳንስ ሲስተም የምንለው ምንድነው የሚለው እናያለን። ጋይሮስኮፕስ ኢን ደ አክሰሎሮ ሜተርስ አር ዩስድ ኢን ኮንስታንትሊ ትራክ ዘ ሚሳይልስ ሙቭመንት። እነዚህ እንግዲህ በሚሳይሉ ላይ የተገጠሙ ጋይሮስኮፕ እና አክሰሎሮ ሜተርስ የሚባሉ እንግዲህ ስርዓቶች እንግዲህ የመጀመሪያ እንግዲህ የሚሳይሉን ጉዞ ትራክ ያደርጋሉ ክትትል ያደርጋሉ ማለት ነው። ከዛ እንግዲህ ኖ ኤክስተርናል ሲግናልስ አይድ ኒድ ዚስ ሜክስ ሃርድ ቱ ጃም ኦር ኢንተር ፍሬ ኢንተር ፍሬ ዊዝ። ስለዚህ የእኔም የኢንተርኮንቲኔንታል ባላስቲክ ሚሳይሎች ከሦስተኛ ወይ ደግሞ ከኤክስተርናል ሶርስ ምንም ዓይነት ምን አይጠቀሙም ማለት ነው ሲግናል አይጠቀሙ ይሄ ቢጠቀሙ ለምን ሊዳርጋቸው ይችላል ለመረጃ ምንተፋና የአቅጣጫ ማሳሳት ችግር ሊዳርጋቸው ስለሚችሉ ምንም ዓይነት ኤክስተርናል ሲግናሎችን አይጠቀሙም ማለት ነው። ስለዚህ ምዝጋ እነዚህ ቅድም ያልኳቸው እነዚህ አክስሎሮሜትር እና ግራይስኮፕ የሚባሉት ስርዓቶች ሚሳይሉ ራሱን ሲስተሙን ጉዞውን በትክክል አቅጣጫውን ይዞ እንዲሄድ ያግዟት አያግዙሳል ማለት ነው። ሁለተኛ ደግሞ እንግዲህ የምናየው ደግሞ ስቴላር ወይ ደግሞ ሴሌስቲያር ናቪጌሽን የሚለው ደግሞ እነዚህ ሁሉም አይደለም የተወሰኑ የተወሰኑ ኢንተርኮንቲኔንታል ባላስቲክ ሚሳይሎች ደግሞ የተለየ ደግሞ የምሪት ስርዓት የሚጠቀመዋሉ ማለት ነው። እነዚህ እንግዲህ ስታር ትራከር የሚል ስታር ትራከር ሲስተም የሚል ስርዓት ይጠቀማሉ ማለት ነው። ስታር ትራከር ማለት ምን ማለት ነው? የከዋክብቶችን ፓተርን ወይ ደግሞ የተወሰኑ ከዋክብቶችን ፓተርን በመጠቀም የነዛ ከዋክብቶች ፓተርን ከመሬት ጋር ያለውን ሪሌሽንሽፕ በማጥናት ለጉዟቸው ይጠቀሙበታል ማለት ነው። እንግዲህ ምንድነው የሚያደርጉት እነዚህ ባላስቲክ ሚሳይሎች የመሬት ከባቢ አየርን ጉዞ የመሬት ከባቢ አየርን ከለቀቁ የመሬት ከባቢ አየርን ከለቀቁ በኋላ በስፔስ ውስጥ በሚኖራቸው ጉዞ በስፔስ ውስጥ በሚኖራቸው ጉዞ ወቅት ምኖች ይኖራሉ፣ ከዋክብቶች በደንብ ብላክ ስካይ ወይ ደግሞ ጥቁሩ ስካይ ስለሚታይ ኮከቦች ይኖራሉ ማለት ነው። ስለዚህ የተወሰኑ የኮከቦችን እንግዲህ ፓተርን ወይ ደግሞ አቀማመጥ ይሄ ደግሞ ምንድን የሚንለው ኮንስትሌሽን የምንለውን ሲስተም በመጠቀም በጉዞ ላይ ያለው የሚሳይሉ ካሜራ የተገጠመለት ፓርት አለ። ያ ካሜራ ያቺ ፓርት አለ ለተወሰነ ደቂቃ ተከፍተ ተከፈተና እነዚያን ስታሮች ምስሉን ካፕቸር ይውስድና የስታሮቹን ፓዝ የስታሮቹን እንትን ፓተርን ሚሳይሉ እየሄደበት ካለው አቅጣጫ ጋራ ምን ያደርጋል? ያመሳሰልና የተለየ ስህተት እንዳይፈጠር የአቅጣጫ የሚሆን የታርጌት ስህተት እንዳይፈጠር ይህን ሲስተም ይጠቀማሉ ማለት ነው። እዚህ ጋ እንግዲህ ሲንስ ስታረሳ ፊክስድ ፖዚሽን ሪሊቨንት ቱ እርስ they serve as the cosmic gps እንግዲህ ስታሮች እንግዲህ ከመሬት ጋር ምኖች አላቸው ማለት ነው። ፊክስድ የሆነ ፖዚሽን አላቸው። ፊክስድ የሆነ ፖዚሽን አላቸው። ከመሬት ከመሬት በራሷ ዛቢያ ላይ ከምታደርገው ኦርቢት ጋራ ወይ ደግሞ አክሲስ ጋራ ምን አላቸው? ፊክስድ የሆነ ፖዚሽን አላቸው። ስለዚህ በዚህ አማካይነት ለሚሳይሎች እንደምን ይጠቅሟቸዋል? they used to serve as a cosmic gps እንደ gps መረጃ ያገለግሏቸውዋል ማለት ነው። ኮክ ከዋክብቶች ከመሬት አንፃር ያላቸው የአቀማመጥ አቅጣጫ ስላላቸው ለሚሳይሎች እንደ ኮስሚክ ጂፒኤስ ስርዓት የአንድን ቦታ መገኛ ስፍራና የጉዞ አቅጣጫ ትክክለኛነትን ለማድረቅ ያገለግሏቸዋል ማለት ነው። ይሄ ሁለተኛው ሲስተም ነው። ሶስተኛው ሲስተም ደግሞ ጂፒኤስ ነው ማለት ነው። ጂፒኤስ ማለት ደግሞ ከጂፒኤስ ሳተላይቶች መረጃዎችን መጠቀም ማለት ነው። ይሄ ሁልጊዜ አይደለም፣ ለተወሰኑ ለተወሰነ ቅጽበትና ለተወሰኑ ሳተላይቶች ሚሳይሎች ብቻ ነው ምክንያቱም እንዳልኳችሁ ውስጥ ጂፒኤስ ጂፒኤስ ሳተላይቶች ወይ ደግሞ የሳተላይት መረጃዎች ኤክስተርናል ስለሆነ ለመረጃ ምንተፋና እንዲሁም ደግሞ ለአቅጣጫ ማሳሳት ሊዳርገው ስለሚችል ሚሳይሉን ብዙ ጊዜ አይጠቀምም። ነገር ግን አልፎ አልፎ ግን ለተወሰነ ቅጽበት የጂፒኤስ ሳተላይቶችን መረጃ ሊጠቀም ይችላል ማለት። ሌላ ደግሞ እንግዲህ ሪንትሪ ፌዝ ላይ ደግሞ ሪንትሪ ፌዝ ይሄ ማለት ምን ማለት ነው? የፈንጂዎችን አቅፈው የያዙት ፖስት ቮስት ቬሂክል የሚባለው ክፍል ከፈንጂዎቹ ከተለየ በኋላ ፈንጂዎቹ ምንድነው የሚያደርጉት? ተመልሰው ወደ መሬት ከባቢ አየር ውስጥ ይገባሉ ማለት ነው። እነዚህ ፈንጂዎች ምንድን ናቸው? መልቲፕል ኢንዲፔንደንት ታርጌት ተብር ናቸው ማለት ነው። ምን ማለት ነው? እያንዳንዷ ፈንጂ የራሱ የሆነ ምን አለው ማለት ነው። የታርጌት አለው ማለት ነው። የሚመታው ታርጌት አለው ማለት ነው። ስለዚህ ያንን ታርጌቱን የታርጌቱን ቦታ የሚመታውን ታርጌት በትክክል ቦታውን እንዲያውቅ የራሱ የሆነ የተገጠመለት ምናለ ማለት ነው። ትራጀክተሪ ፓዝ የሚባል ሴንሰር አለው ማለት ነው። ይሄ ምንድን ነው? የጉዞ መስመሩን የሚከታተል የሚመታውን የሚመታውን የሚመታውን ታርጌት መስ ያለበትን አቅጣጫና መስመር በትክክል መስመሩን ጠብቆ እንዲጓዝ የሚያደርጉት ምኖች አሉ ማለት ነው። ትራጀክተሪ ፓስ የሚባሉ ምኖች ምኖ ተገጥሞለታል ማለት ነው። ሴንሰር ተገጥሞለታል ማለት ነው። ስለዚህ በዚህ አማካኝነት ነው በዚህ አማካኝነት ነው ማለት ነው እንትኖች የኢንተርኮንቲኔንታል ባላስቲክ ሚሳይሎች የጉዞ አቅጣጫቸውንና የሚመቱትን ታርጌት ታርጌት ታርጌት አቅጣጫ መገኛውን አይደንቲፋይ የሚያደርጉት እና ወደ ሚመቱት ወደ አታክ የሚያደርጉት ታርጌት ሪች የሚሆኑት ወይ ደግሞ የሚደርሱት በዚህ በእነዚህ ሲስተሞችን በመጠቀም ነው ማለት ነው። የመጨረሻውን እንግዲህ የመጨረሻውን ክፍል እንግዲህ ይሄኛውን ክፍል በዚህኛው ቪዲዮ ማካተት አልቻልኩም። ያለኝ ደቂቃ በጣም አናሳ በመሆኑ አንጻር እሱን እንግዲህ የግድ ሶስተኛ ሶስት ቪዲዮ ለመስራት እንግዲህ ሊያስፈልገኝ ነው ማለት ነው። ስለዚህ ዛሬ ኢንተርኮንቲኔንታል ባላስቲክ ሚሳይሎች ታርጌታቸውን የሚያውቁበት እና የጉዞ መስመራቸው ትክክለኝነት የሚያረጋግጡበት የተቀናጁ የምሪ ስርዓቶች ወይ ደግሞ ዘ ኮምቢኔሽን ኦፍ አራት ናቸው። እነዚህ አራቱን ሲስተሞች በዚህኛው ቪዲዮ በዚህ መልኩ መረጃዎችን አካፍያችኋለሁ ማለት ነው። ስለ ተከታተላችሁኝ ስለ አዳመጣችሁኝ በጣም በጣም አርግቼ አመሰግናለሁ። ባላችሁበት ቦታ የፈጣሪ አብሮና ጥበቃ ከእናንተ ጋር ይሁን። እወዳችኋለሁ። ሰላም ኑልኝ። ባይ ባይ።